ቆንጅና ምንድን ነው ሰዎቹ? ንገሩኝን። እሷን ሳያት ልቤ ላወጣል እርፍ። የፎቶ ሲገርመኝ ማለት ነው ወዶቼ። አብርሽ እየዘፈነላት ሄርሜላ ማለት ነው። አረ የእኔ ልንገር ወንድሚያው፣ እውነት ነው ቆንጅዬ ናት። እሱ ሳይካድም ቆንጅዬ ናት። ግን ምንድን ነው የሚሰሩት? ነው ምንድን ነው መሀላችሁ ያለ ነገር አሳውቀን፣ ከዛ በኋላ እጃችን እናነሳለን። አንተ የሚመቸው ይመቸናል ሩታም የሚመቻት ይመቸናል። እኔ ምን ምን ማይመለከተኝም ምን በበኩሌ ማለት ነው። እጅን ካነሳው ሲጀምር መቼ ገባው ነው በነሱ ይውት አልገባውም። እኔማ እናቴ በሚሰሩ ወደ ዶላር ነው ቀየርኩት። እናንተ ግን ጋይሶች እናንተ ግን ተሳደቡ ስድብ ብቻ የምትሳደቡ ማለት ነው። ቅድም በሰራው ቪዲዮ ምን ያስቃል? እኔ እኮ ያየው ነው ተናገርኩ። ምን ያስቃል? እስቲ ለምን እዛ ቦታ አይሻላችሁን? ይታያል ጓይስ እኔ ሳልፈልግ ነው ታየን ምን ላድርግ ብላችሁ ነ ጓይሶቼ፣ ምንም ማድረግ አይቻልም። ምንም እኔ ፈልጌ አይደለም ያየሁት። ይሄ አይን እኮ አይ ማመጣ እኮ አጣት የለም፣ ጋይስ ይሄ ጆሮ ብትሉ ሀይን ብትሉ ጉድ እኮ እግዚአብሔር እንዶ ልብስጠን ልብስጠኝ። በበኩል ሌላ እኔ ማለት ነው፣ ውዶቼ፣ እና ማለት ነው። ሰዎች ንገሩኝ፣ ቁንጅና ምንድን ነው? እሷ ሳያት ይላወጣል ማለት ይለዋወጣል እሱ እኮ በፎቶ አይተናል። እሷ ስታይ ምን እንደምትመስል አይተናል። እንደ ቅድም እኮ ተናግሬያለሁ። እሷ ስታይ ይመስለኛል ነገሮቹ ብድግብድግ የምሉት እና እንግዲህ መልካም መቀጠል ዘመን ይሁንላችሁ። ታምራላችሁ። እኔ ሄድ አልምልም። ያምራሉ። እውነት ለመነገር በቃ ምን ልበላችሁ። ኤርሜላ፣ አቤት እንክብካቤ፣ አቤት ፍቅር አሰጣጥ። አንቺ ግን በዲግሪ ነው ተመረቅሹ! በዲግሪ ነው ተመረክሽ ወይ ነው? እኔ ደግሞ አንድ ጥያቄ ልጠይቃቸው ተመልካች ማለት ነው። ቅድም የሀገር ሰዎች ነው መጣችሁ አደለይ? ምን አለበት? ምንም አይከፈልበት። ለምን ግን ላይክ ማታረጉ? ለምንድነው ላይክ ማታረጉን? ምን ችግር አለው? በተለይ የሩታና የአብርሸ ደጋፎች ግን ለምንድነ? ክፋት ጥሩ አይደለም፣ ጥሩ አይደለም። ያረጋችሁኝ አደለም። እግዚአብሔር ስጥልኝ። ግን መታችሁ ጸጥ ብላችሁ ሄዳችሁ። ለማንኛውም አብርሸ የፍቅር